ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቡራዬ ምን ሆኖ ነው ቤተሰብ? የሰማችሁት ያያችሁት ነገር ካለ እንግዲህ እስኪ በኮሜንት አስቀምጡልኝ። ቡራዬ አይዞህ፣ ፈጣሪ ጨርሶ ይማረህ፣ ምህረቱን ያምጣልክ፣ ደስታህን እንጂ ሐዘንክን ህመምህን አያሳየን። ወንድማችን ምንድን ነው የተፈጠረው ነገር? በእርግጥ ትናንትና ባለፈው ሃይሚ ውሃ የደፋችበት ላይ ፕራንኩ ላይ ብርድ ሳይመታኝ አይቀርም ወገቤን የሆነ እየያዘኝ ነው ብሏል። ትናንት የሰራው ቪዲዮ ላይ ፊቱ ትክክል አይደለም። እኔ እንደውም ምን አለ እንቅልፍህን ብጨርስ እንቅልፍህን ለምን አልጨርስም ደባብሮሃል እያልኩ ነበር። የእውነት የሆነ እየቀለድኩበት ነበር ቪዲዮ ላይ ራሱ፣ ትናንት የሰራሁት ቪዲዮ ላይ ማለት ነው። እና ፊቱ ራሱ ትክክል አልነበረም ሲሰራ ማለት ነው። ይሆናል አደለ፣ ክብድ ብሎት ነበረ። እና እንዳለውም እንግዲህ የተኛው ደግሞ መሬት ላይ ነው። በዛ ላይ ታውቃላችሁ፣ አሁን በጣም ቅዝቃዜ ነው ኢትዮጵያ ውስጥ። በጠዋት የውሃ ሲደፋበት ብርድ መቶትም ሊሆን ይችላል። እና ያው ደም እየወሰዱ ነው እንግዲህ የሚያሳየው። አይዞ ብሩኬ እንግዲህ ያው የሚታዘዝልህን መድኃኒትን መርፊሄንም በአግባቡ ተጠቀም። ድነክ ፈገግ ብለን እንደምትመጣ እርግጠኛ ነኝ። እና አይዞ ብራዬ። ብዙ ሰውም ደግሞ ተጨናንቆ እንግዲህ ምነካ ወንድማችን፣ የእኛ ቀብራራ ምንድን ነው የሆንከው እያሉ እንግዲህ በኮሜንት እያጥለቀለቁት ይገኛሉ። ምንም እንደማይሆን እርግጠኛ ነኝ። ቀለል ያለ ነገር ነው ብዬ አስባለሁ እና አይዞ ቡራዬ እንደ ብስማ ምን ራሱ ደንግጫ የሆነት ነው የምላችሁ። እኔ ደግሞ በህይወት ይሄ መርፌ ነገር ምናም አልወድም ጥሎብኝ የሆነት ነው የምላችሁ። እኔ አሞኝ እንኳ ስማት በጣም ካልባሰብኝ በስተቀር ሐኪም ቤት የሚባል ነገር በጣም ነው የምጠለው። በጣም እኔ እንጃ አላውቅም፣ ለምን እንደሆነ አላውቅም። አልወድም ይህ መድኃኒት መዋጥ። እንደው ራሴን ራሱ ሲያመኝ ፓናዶን ራሱ አልወስድም። የሚገርሟቸው እያመመኝ ራሴን አስሬተኛለሁ እገላብጣለሁ፣ እንጂ በፍጹም መድኃኒት ነገር መውሰድ አልፈለግም እና ፈጣሪ ደግሞ ሁላችሁን የሚጠብቃችሁ ከእንደዚህ አይነት በሽታ ከመድኃኒት ከመርፌ ይሰውረን ነው ምለው። እና ቡራዬ አይዞ እኔ ካይዞህ በላይ ምን ይባላል እንግዲህ ቤተሰብ። ህመሙንም እንግዲህ ያው ትናንት በርግጥ ሲናገር ነበረ፣ ብርድ ሳይመታኝ አይቀርም እያለ ነበር፣ ሰምታችሁት ከሆነ ቪዲዮ ላይ ማለት ነው። እና እንግዲህ ያው ምንም ማድረግ አንችልም እኛ። ፈጣሪ ደግሞ ምህረቱን ይላክልህ ነው ምለው። ሀይምዬም እንግዲህ ለአንቺ ብሎ ነው ይሄን ሁሉ የሆነው። ተንከባከቢልን ወንድማችንን። ወገቡን አሸታ ሸታ አድርጊው። እንትን ወገባችሁን ሲያሟችሁ ምናምን ብርድ ሲመታችሁ በነገራችን ላይ እንትን በቫዝሊ ታሽታችሁ ማለት ነው። በቫዝሊ ሽት አድርጋችሁ ከዛ እንትን ይ ምንድነው ይሄ ጋዜጣ ማለት ነው። በጋዜጣ ትታሸጉትና ማለት ነው ስር አድርጋችሁ ምናምን ጥቅልል ብላችሁ መተኛ ስተኙ በጣም ይሻላችኋል። ለሌሎቻችሁም ትምህርት እንዲሆናችሁ ማለት ነው ነው የምላችሁ። ይሄ ብርድ ውጋት ምናምን ሲሰማችሁ እንዳለ ውጋት የሚሰማችሁ ቦታ ላይ በባዝሊሽት አድርጋችሁ ምናምን ጋዜጣ ለጥፉበት። ጋዜጣ ለጥፋችሁ በነጠላ ነገር ወይ በፎጣ ነገር ስር አድርጋችሁት ታኙ ዝም ብላችሁ ማለት ነው። ከዛ በሙቀት ይወጣላችኋል። ስሬስ ኩላሊታችሁን በተለይ ደግሞ አረቡ ሀገር ያላችሁ፣ እኔ መድኃኒት ድንጋያችሁ። እኔ ኩላሊት የታመም ነበር ከአንድ አመት በላይ ማለት ነው እና ሁላችሁም እህቶቼ ማለት ነው የትም ሀገር ያላችሁ ኩላሊታችሁን እግራችሁን የሚጠዘጥዛችሁ ከሆነ ጎንና ጎናችሁን ህመም የሚሰማችሁ ከሆነ እኔን ያዳነኝን እውነት ነው የምላችሁ። እኔ ስንቴ ነው ሐኪም ቤት የርኩት? በጣም ብሶብኝ፣ ወይኔ በቃ የሆነ እንዴት ነው ሀገሬ ሳልገባ በቃ ሰው ሀገር ልሞት ነው ወይ? መጀመሪያ ላይ እኔ እንዳልኳችሁ ሐኪም ቤት ነገር አልወድም መድኃኒት የማልወድ ምንም ነገር አልወድም ማለት ነው። እና ግን ግዴታ ሲሆንብኝ በጣም ሲብስብኝ ሐኪም ቤት ሄድኩ። ሁለት ጊዜ የሄድኩት ሐኪም ቤት ሁለቴም ማለት ነው በጣም ከባድ ነበረ እና መድኃኒት ታዘዝልኛል መድኃኒቱን እወስዳለሁ ለዛ ይታገስና ማለት ነው። ከዛ በመጨረሻ ደግሞ መልሶ ይነሳል ማለት ነው። እና ለማንኛውም የሆነች ሴት ናት ሐኪም ቤት እንዳትሄጂ አለችኝ። ሐኪም ቤት እንዳትሄጂ ገብስ ታውቃላችሁ፣ የሀገራችን ገብስ ማለት ነው። የሀገራችንን የገብስ ውሃ እያፈላሽ ዝም ብለሽ ጠጪ አለችኝ። አንድ የሻይ ብርጭቆ ገብስ አድርጌ እርጥብ አድርጌ አንድ ጆግ ውሃ አድርጌ አፍልቼ ማለት ነው። ስታፈሉት እንደ ሻይ ይሆናል ከረሩ ልክ ቅዝቅዝ ሲል ታጠነፈፉት እና ጄግ ላይ ማለት ነው። ከዛ በጣም ሳይበርድ ለብ እንዳለ ጠጡ ዝም ብላችሁ። እውነት በጣም ፍቱን መድኃኒት ለኩላሊት በሽታ እና እንደዛ ተጠቀሙ እህቶቼ፣ በተለይ በስደት ላይ ያላችሁ እህቶች ብዙዎቻችሁ ኩላሊታችንን ያመናል ትላላችሁ እና ይሄ ገብስ ውሃ እያፈላችሁ ጠጡ። ፍቱን ፍቱን መድኃኒት ነው እኔ የዳንኩበት። አሁን ራሱ የሆነ ስሜት ሲሰማኝ ማለት ነው የገብስ ውሃዬን ጥጥር ተሳደርግበት በአንዴ ራሱን ለውጥ ያገኛለሁ ስሬስ እና እንደዛ አድርጎ ሐኪም ቤት ምንም ያስታግሳል እንጂ ምንም ፋይዳ የለውም። በመጀመሪያ ፈጣሪ ከእንደዚ አይነት በሽታ ይሰውረን ሁላችንንም። እና ቡራዬ ደግሞ አይዞህ። ሀይሚዬ እንግዲህ ቡራዬን ተንከባከቢልን ፈገግ ብሎ ድኖ ተሽሎ እንደሚመጣ ተስፋ አደርጋለሁ። ከባድ ነው ታውቃላችሁ። በእርግጥ በዛ ሰዓት መቶትም ሊሆን ይችላል ብርድ። ምክንያቱም መሬት ላይ ነው ያለው። የሆነች ምንጣፍ ኖርማል ምንጣፍ ናት፣ ፍራሽ የለ ምን የለ ውሃው ሲደፋ ሲነሳ ምናምን ወደዚህ ወደዛ ሲል ነበር። በዛ ሰዓት ብርድ መቶት ሊሆን ይችላል። እና እንግዲህ አይዞ ፍራዬ፣ ከባድ ነው እኮ በእናታችሁ፣ በጣም ነው የሚያስጨንቀው። በርግጥ ጨንቀን ምንም የምናምጣው ነገር የለም። ምንም ራሳችሁን ጠብቁ፣ ራሳችሁን መጠበቅ አለባችሁ። እንትን ሻወር ቤት ራሱ ገብታችሁ ስትወጡ፣ አሁን በተለይ ደግሞ አየሩ እንትን ይላል ሊሆን፣ እንዴት ነው? ይናጋል ማለት ነው ከቅዝቃዜ ወደ ሙቀት ከሙቀት ወደ ቅዝቃዜ አየሮች እንደዚህ ሲቀያየሩ ምናምን እኛ ምንም አይሰማንም ለጊዜው ማለት ነው። ግን እየባሰ እየባሰ ሲሄድ ጥሩ አይደለም። ለራሳችሁን ጠብቁ። ቡራዬኛ ደግሞ እኛ ሸበላ ማለት ነው። ይህም ሸበላ አይዞህ። እንግዲህ እኔማ ደም እየለገሰ ነው እንዲህ ሁሉ ብዬ ነበር። እውነት ደም እየለገሰ ነው ወይ ብዬም ሀሳብ አሰብኩ። ምክንያቱም ደም ሲለገስ እዛ እንትላችሁ ላይ ነው ደም የሚወሰደው እና ደግሞ ምንድን ነው ተጭንቅላቴ ላይ የመጣው። ትናንትና እንትን ብሏል፣ የሆነ ስሜት እየተሰማኝ ነው ወገቢ አካባቢ ብሏል ማለት ነው። እና ብሯ እንግዲህ ራስህን ጠብቅ ያው ለፍቅር የከፈልከው መስዋዕት ነው። እሺ ለፍቅር የከፈልከው መስዋዕት ነው። ምንም ማድረግ አይቻልም። ከዚህ በላይ መስዋዕት ይከፈላል። አይዞ አይዞ አይዞ ቡራዬ። ከአይዞ እንግዲህ ምን ይባላል? ምን ይባላል እና ሃይሚይ አጥሚቱንም ምኑንም ማስያጁንም እንግዲህ እያደረግሽ ቡራዬን እንደምትጠግኙ ባለሙሉ ተስፋ ነኝ እና ውድ ቤተሰቦቼ ደግሞ ለሁላችሁም ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እኔ ራሱ ማለት ነው ራሴን አሞኛል። ራሴን አሞኝ አሁን ምን እየጠጣሁ እንደሆነ ታውቃላችሁ? ሻይ ሻይ በለይሙን ማለት ነው ሎሚ ሻይ አድርጌ እየጠጣሁን በጣም አሪፍ ነው አልተኛም ብዬ ሎሚ ሻይ እየጠጣሁ ነው። እና ራሳችሁን ጠብቁ። እውነት ማን አለን? በተለይ ስደት ላይ የምንኖር ሰዎች ማንም የለንም ከፈጣሪ በቀር ማን አለን? እናት አባቶቻችን፣ እህቶቻችን፣ ወገኖቻችን ያሉ እኛ ጋር ከፈጣሪ በታች ራሳችንን መንከባከብ ያለብን እኛው ነን። እና እንደዛ ነው። ደህና ሆኑ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ